ስሪ ተደበቀ ክልል የሌላቸው ዜጋዎች እንደ ጭራሮ ይቃጠላሉ ኢትዮጵያ ከአራቱ ህፃናት አንዷ ብቻ እጅ ቀሚስ የለበሰችው አሁን በኃይለማርያም ሆስፒታል የምትገኘው ነች። ሶስቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ እና የሰማነው መረጃ በጣም ያሳስባል። ከዚህ በፊት ሁለት ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። እንዴት ናችሁ? በመላው ዓለም የምትገኙ የዚህ ቻናል ቤተሰቦች እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የተለያዩ ከፍተኛ የነፍስ ግድያ እና የዘር ማጥፋት እንቅስቃሴዎች የተደረጉ ይገኛሉ እዚሁ በሀገራችን በኢትዮጵያ። ይህም በተመለከተም እንግዲህ ኦርቶዶክሲያን ወንድምናቶቻችን በመላው ዓለም የምትገኙ ኦርቶዶክሲያን ይህንን ልዩ ዘመቻ ተቀላቅላችሁ ጉዳዩን ለዓለም ህዝብ ለማስረዳት የተለያዩ እንቅስቃሴ ተጀምሯል። ስ ይህንን ቪዲዮ ተመልክተ እንመለስ። እነዚህን የኔ ልጆች የኔ ልጆች ናቸው፣ ባለማዕተቦች ናቸው። ከአራቱ ህፃናት አንዷ ብቻ ይቺ ቀሚስ የለበሰችው አሁን በአይነማርያም ሆስፒታል የምትገኘች፣ ሶስቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ። በጣም የሚገርማችሁ ከሁለት ዓመት በታች የምትሆን እንደው በግምት ነው ሁለት ዓመት ተብሎ የመጣው እሱ፣ ከዛ በታች የምትሆን ህፃን ልጅ እንደዛው በዚህ ነገር ሰለባ ሆናለች። እነዚህን ህፃናት ያየ አእምሮ እንዴት አድርጎ ነው ጨክኖ እንደው ሁሉ ነገር ሜዳ ገደሉ በሙሉ እንደው ቀጥ ያለ ነገር መስሎ የሚታይ የነዚህ ህፃናት ደም እኮ በብዙ ያስጨዋል። እነዚህ ህፃናት በሰውነታቸው ላይ ጥይት ብቻ አይደለም፣ ድንጋይም ተጨምሮበት በድንጋይም ተጨፍጭፈው በሰይፍም ተመተረው የሞተ አስክሬናቸው እንኳ በሰይፍ ከመተልተልና ከመዘልዘል አልተረፈም። እነዚህ የኔ ልጆች፣ እነዚህ የእናንተ ልጆች። ይሄ ነገር ዝም አያስብል፣ አያስቆም፣ አያስቀምጥ እምን ማድረግ ያለብን ነገር በእጃችን ነው። ዓለም አቀፍ ተቋማትን ከሚዲያ ተቋማት ጀምረን በደንብ አድርገን መወጥወትና ማንኳኳት። እዚህ ጋር እንደ ዳይለን ተቀምጠውልናል። ለ እና አሮን አሁን በቅርብ የሰሩት ቪዲዮ አለ ማለት ነው። ቪዲዮ አለ እየገባን ጥልቅልቅ እናድርገው፣ ድምጻችን እንዲሰማ ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የሚለው በደንብ መደመጥ መቻል አለበት። ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስን ኢትዮጵያ በደንብ መጻፍ መቻል አለበት። ይህንን ነገር ስንጽፍ ደግሞ ሌሎቻችን እየገባን እርስ በርሳችን ላይክ እንደራረግ። የትላንትናውን ስህፍ ብሎ የደይለን ይታይ ነበር ይታይ ነበር። ስለዚህ አንዘላለል። እርስ በርስ ላይክ ማድረጋችን ኮሜንታችን ቫይራል እንዲሆን ፊትለፊት እንዲታይ እንዲቀመጥ ያደርገዋል። ኢንቦክሱንም አትርሱት፣ ይደረግ። ሁላችንም እንደ ኦርቶዶክስ እምነት ተከታይ እንደ ቤተክርስቲያን ልጅነታችን ብዙ ነገር ከኛ ይጠበቃል። እስቲ ሙሉ ሀሳቡን እናዳምጣለን። እናንተ መራሳችሁን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ወደ ቪዲዮ እንመለስ ጉዘን እነሱ መስሪያ ቤቶቻቸው ደጅ ላይ ቆመን ድምፃችንን ለመላው ዓለም የምናሰማበት ሁኔታ ይኖራል። ስለዚህ ያ እንዲሆን በየሁኔታዎች ካናዳ የምትገኙ ከኔ ጋር አሜሪካ የምትገኙ ከመምህር ዛማኑ እና ከዲያቆን ፋሲካው ጋር በመገናኘት ይህን ድምፃችንን እናሰማለን። ሌላው የተከበራችሁ በተለይ አገር ውስጥ የምትኖሩ ኦርቶዶክሳን እህት ወንድሞቻችን፣ እንታሰራለን፣ እንዲንላለን፣ እንዲህ ይደርስብናል ብላችሁ የምትሉ ቢያንስ ጨርፋችሁ ቢያንስ ሰስታችሁ ፍትህ ሰው ሲሞት አትግደሉ ማለቱ አያሳስረው፣ በታሪክ አያሳስረው ኢትዮጵያ ውስጥ ስንል የኖር ነው። ስንገደል አትግደሉ ስላልን አይደለም የታሰረ የሆነ እንትኑ ሲያልፍ በደንብ አብስለን የሰራ ነው ኦፕሬሽን ነው። ያ ነገር አበሳጭቷቸው ወደ ስግም ስንሄድ ነበር። ስለዚህ በዚህ ደረጃ ምንም የሚደርስ ነገር የለም። ቢያንስ ፍትህ ማለት እያሉ ነው። የተለያዩ ወንድሞቻቸው ሆስፒታል ሄደው እኮ እነመምህር ታደሰ ወርቁ እኮ እያጽናኑ እያበረቱ ነው ሀሳባቸውን እያሰፈሩ ቤተ ክህነቱ ቢያንስ ነቅቶ ነገሮችን እንዲናገር አሁንም እየወተወቱ፣ ቢያንስ ያለቀ የሚመስለው ዕድላችን እንኳ እንጠቀምበት። ፍትህ ልበል። ያለቀ ነው ያለቀ እድል እኮ ነው። ግን በእውነት በጠቅላይ ቤተ ክህነት ላይ የምናደርሰው ጫና በርትቶ ይቀጥል። ምንም ይሁን መንሹ በጃቸው በቃ የተጨበጠ ናቸው አባቶች፣ መሪነቱ በእነሱ እጅ ነው። ስለዚህ አሁንም ይህንን ኃላፊነታቸው እንዲጠቀሙ መወትወት ያስፈልጋል። በቃ እኔ በጣም ነው ማዝነው ማለት ለነዚህ አርሲ ኦርቶዶክሳን ወገኖቻችን እንዴት ቪዲዮ እንሰስታል? ቪዲዮ እኮ ዛሬ ቤተክርስቲያናችን ፈቅዳ እንደው እግዚአብሔር አምላክ መልካም ፈቃድ ሆኖ ለቤተክርስቲያን ጥቅሙ ብሎ የተቀመጠንበት ቦታ ስቶሪ ላይ ፍትህ ለአርሲ ኦርቶዶክሳውያን ብለህ ጽፈህ ድምፆኛለሁ ብለህ መፎገራት ሲል እድልህን፣ እድላችንን፣ እድሌን በደንብ መጠቀም መቻል ይጠበቅብናል። ስለዚህ ሁላችንም ይህንን እናድርግ። አሮን ጋር እየገባን በቅርብ የተለቀቀ ቪዲዮ አለ። እዛ ስር ኮሜንቱም በሙሉ እንቆጣጠረው እየወጣን እየጻፍን እንመለስ። ከአንድ ሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ለሚኖረው የቲዩተር ዘመቻ ሁላችንም ቲዩተር አካውንት ይኑረን። ልምድ ለዓለም የምትገኘው ኦርቶዶክሳውያን እንግዲህ ሁላችሁም ይሄ ነገር ይጠበቅባቸዋል። የበኩላችሁን አስተዋጽኦ ማድረግ ነው። ምክንያቱም በአርሲ ደረሰ ማለት ነገ በሌሎች በኢትዮጵያ ክልል ክፍሎች አይደርስም ማለት አይደለም። ነገ ላይ እኛው ቤት ነው እንኳ ክቶ የሚመጣው። እስቲ ስለ በጋቸው የተባለ አንድ ሀሳብ አለ። ይህንን ሀሳብ ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው፣ ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነ ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው። ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ እይታም አይደለም አብሮ ለመኖርም ያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ህይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ህይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴ በወንገላ ያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻውን ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት ነው። የሰውን ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ወይን እጅግ አድርገን እናመሰግናለን። ብዙ የመንግስት ባለስልጣናት ብዙዎች ብዙዎች ይህን ነገር ከሚዲያም ሽፋን የተለያዩ አካላት ይህን ነገር መደበቅ ፈልጓል እና ይህ የምታውቁት ሁላችሁም በቲክቶክ ማህበራዊ ሚዲያ ታውቁታላችሁ። እስኪ የእሱን ሀሳብ ደግሞ አድምጠን እንመለስና ሀሳብ እንሰጥበታለን። እሰይ የሚል መልዕክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃናት አትበሉ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል፣ ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ኖር ነው። በጋሻውን በዚህ አይነት መልኩ በትንሹ መመልከት ይችለናል። እስከ ዛሬ ድረስ በቤተክርስቲያን ውስጥ ያደረጋቸውን ነገሮች ሁላችንም እናውቃቸዋለን። በቤተክርስቲያን ውስጥ ሲያደርጋቸው የነበሩ ነገሮች ወደ መንፈቅና ህይወት ሰዎችን ለመውሰድ የተለያዩ ሀሳቦችን ሲያደርግ ነበር። ይህ ሰው ግን በየትኛውም ቤተ እምነት ውስጥ ቢሆን አርፍም እስቲል የፈለገውን ነገር ከማድረግ ወደኋላ የሚል ሰው አይደለም። ምክንያቱም እንደ ሰው ማሰብ እንኳን እንደሰው ነገሮችን እንኳን ውስጣችሁ እንኳን የዛ ነገር ፍላጎት ቢኖራችሁ እኮ ለማስመሰል አይዟችሁ የማለት ነገሮች ይኖራል። እሱ ግን በገሃድ ወጥቶ በዚህ ንግግር መናገሩ እጅግ በጣም ከሰው ባህሪ የማይጠበቅ ጸያፍ ድርጊትን የፈጸመው። እስቲ ሀሳቡን እናጠቃለንና ወደ ሌሎች ጉዳዮቻችን እንሄዳለን። እስከ መጨረሻው ድረስ ተከታተሉ። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ሕግም በተመሳሳይ እንዲህ አይነቱም ነገር ከሌ ነው የነ ከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ሰላም። በአርሲ ዞን አካባቢው በሌሎችም ቦታ ኦርቶዶክሳውያን ክርስቲያኖች አንገታቸው ላይ ባለው ማህተብ ምክንያት በክርስቶስ ክርስቲያን ተብለው በመጠራታቸው ምክንያት እየተገደሉ እየተጨፈጨፉ ይገኛሉ። ለእነርሱ ድምፅ መሆን ገንዘብ ማድረግ አለብን። ስለዚህ ታደርሱልኝ በትህትና እጠይቃለሁ። ዛሬ ሰኞ እስከ ረቡዕ ድረስ ሚዲያ ላይ ሁላችንም ፕሮፋይላችንን በመቀየር ላይፍ ስንገባ እነዚህን አባቶቻችን፣ እናቶቻችን፣ ልጆቻችን የሚገደሉ የሚታረዱትን በማሰብ ድምፅ እንድንሆናቸው የተጀመረ የሶሻል ሚዲያ እንቅስቃሴ አለ። ስለዚህ ሁላችሁም ይሄንን ሶሻል ሚዲያ እንቅስቃሴ እንድትቀላቀሉ ፕሮፋይላችሁን እንድትቀይሩ በገባችሁበት ቤት በሙሉ ስለነዚህ እህቶች፣ ወንድሞች አባቶቻችን ድምፅ እንድታሰሙ በክርስቶስ ኢየሱስ ፍቅር እለምናችኋለሁ። ይህን ምክንያት በማድረግ የዮሐንስ ራእይ መጽሐፍ ቅዱስ ጥናት ዛሬና ረቡዕ አይኖረንም። አርብ ዕለት ምዕራፍ አስርን እንማራለን። ተማሪዎች በሙሉ ፕሮፋይላችሁን በመቀየር ለሚገደሉት ኦርቶዶክሳውያን ክርስቲያኖች ድምጽ እንድትሆኑ ሁላችሁንም አደራ ማለትን እወዳለሁ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት ሪፖስት በማድረግ ሁላችሁም ድምፅ እንድትሆኑ አደራ ደግሜ እጠይቃለሁ። ቢ አ ቮይስ ፎ ዘ ቮይስለስ ሁላችሁም እባካችሁን ድምጽ በመሆን ለሚገደሉ ኦርቶዶክሳውያን ክርስቲያኖች ከጎናቸው እንድንቆም በትህትና ደግሜ እጠይቃለሁ። በናይጄሪያ ክርስቲያኖች ላይ በጣም እጅግ በጣም እጅግ በጣም ለመናገር አዳጋች የሆኑ የዘር ማጥፋት ዘመቻዎች ተከፍተው ነበረ። እንግዲህ በትራምፕ ባወጡት አጠር ባለች አጠር መጠን ያለች ግን ከባድ ትዕዛዝ የያዘች መልእክት ነበረች። እንግዲህ እሱም ደግሞ በመልእክታቸው ይህ ጉዳይ የማይቆም ከሆነ ወታደራዊ እርምጃ አሜሪካ እንደምትወስድ ነበር የተናገሩ። ዓለም እንዲሰማ ማድረግ ከቻልን ይህ ነገር ወደ እኛም ሀገር የማይመጣበት ምንም አይነት ምክንያት የለም። ይህ የኛ ጉልበት ይወስኗል። ሁላችሁም ተረባርባችሁ ጥሩ ነገር እንዲመጣ ሰላማዊ ኦርቶዶክሳውያን እንደተለመደው መብታችሁ ተጠብቆ ወንጌል እንደ ልብ ተሰብኮ ምእመኑ መብቱን ጠብቆ እንዲኖር የማድረግ እንቅስቃሴ በእጃችን ላይ ይገኛል። እስቲ ይህንን መረጃ አዳምጡት። በአሁኑ ወቅት በአፍሪካን ሀገር ሆነ በአፍሪካ ዙሪያ የሚገኙ እንግዲህ የአሜሪካን ቤዞች ዝግጅት እያደረጉ ይገኛሉ ማለት ነው ለጦርነት። ምክንያቱም አንድ የአሜሪካ መሪ እንግዲህ መጥቶ ፐብሊክሊ እንደዚህ ካወራ ጠላት ለሚባለው ሰው ራሱ ይህንን ኢንፎርሜሽን አሳልፎ እንደመስጠት ስለሚታይ ራሱን ፕሮቴክት ለማድረግ ወይም እዚህ ሀገር ላይ እርምጃ ለመውሰድ እሱም የራሱን ፕላን ያደርጋል። ስለዚህ እንደ ኢንፎርሜሽን እንደመስጠት ስለሚታይ እዚህ ሞመንት ላይ ለመድረስ እዚህ ትእዛዝ ፐብሊክሊ ለመስጠት እንግዲህ ትልቅ እርምጃዎችን መራመድ አለባችሁ። ውስጥ ለውስጥ መስራት ያለባቸው ነገሮች ሰርታችሁ ነው ፐብሊክሊ የምታወጡት ማለት ነው ያው ያስፈለኩት ከወረቀት ማስፈራሪያነት የዘለለ ነው ማለት ነው። እንደዚህ አይነት ዋርኒንጎች እንደዚህ አይነት ትዛዞች ሲሰጡ ማለት ነው የፕሬዝዳንት ዶናልድ ትራምፕን የተዘጋጁ ትዛዝን ተከትሎ እንግዲህ የአሜሪካን ዲፓርትመንት ኦፍ ዋር ዋና አዛዥ የሆኑት ፒት ኤግዛም እሳቸው መግለጫ ሰጥተዋል። በዚህ መግለጫቸው በናይጄሪያ ሀገር የሚገኙ ክርስቲያኖች ሆነ የትም ሀገር የሚገኙ ክርስቲያኖች ላይ የሚወሰዱ ጥቃቶች ሊቆሙ ይገባሉ፣ በፍጥነት የማይቆሙ ከሆነ ዲፓርትመንት ኦፍ ዋር ሙሉ ዝግጅት እያደረገ ይገኛል፣ ባሁኑ ወቅት ዝግጅቱን ጀምሯል፣ እርምጃ ለመውሰድ ዝግጁ ሆኗል ብለው ተናግሯል ማለት ነው። የናይጄሪያ መንግስት ክርስቲያኖችን ፕሮቴክት ሊያደርግ ይገባል፣ ያለበለዚያኛ እንጠብቃቸዋለን እኛ እርምጃ ነው መግለጫን ያወጡት አሜሪካን በአፍሪካ ሀገር እንግዲህ ከስድስት በላይ የሆኑ ቤዞች አሏት። ማለት ወታደሮችና የተለያዩ አየር ቤዞች አሏት። ከዚህ ውስጥም እንግዲህ ጎረቤት ሀገር ጅቡቲ፣ ከዛ በኋላ ኬንያ፣ ኢጂፕት እንዲሁም ኒጀርና በተጨማሪ ደግሞ ካሜሩ ላይ እጅግ በጣም ሰፋት ያላቸው እንግዲህ ሚሊተሪ ቤዞች ያሏት ሲሆን እነዚህንም ጥቃቶች ከእንደዚህ አይነት ቦታዎች በመነሳትና እንዲሁም በተለያዩ አካባቢ ካላቸው ኤር ቤዞችና እንዲሁም ተንቀሳቃሽ ትላልቅ የሆኑ መርከቦች ላይ ጥቃት ሰነዝራለች ተብሎ ይታሰባል። ይህም ጥቃት ቢሰነዘረው እንግዲህ የናይጄሪያ መንግስት በክርስቲያኖች ላይ የሚደረገውን እልቂትና ግድያ የማያስቆም ከሆነ ነው ብለው ተናግሯል። እንግዲህ የአሜሪካን ፕሬዚዳንትና የአሜሪካን የጦርነት ሚኒስተር የሆኑት ፒቴግዛ በዚህ መልኩ ዶናልድ ትራምፕ ማስጠንቀቂያውን ሰጥቷል። እንግዲህ የተሻሉ ነገሮች በናይጄሪያ ምድር ላይ ይመጣሉ ብለን ተስፋ እናደርጋለን። ከዚህ በኋላ ማሰማችሁ መረጃ እጅግ በጣም ጠቃሚና ሁላችሁም ብታደምጡት ጠቃሚ ነው ብዬ ስላሰብኩኝ ወደ እናንተ አደረስኩኝ። እናንተም እስከ መጨረሻው ድረስ ተከታትላችሁ ሀሳባችሁን ሰጡበት። ነው ለስኳር ለግፊት እንዲሁም ደግሞ ለኩላሊት በሽታ የሚያጋልጡ የታሸጉ ምግቦችን እያበላችሁ እንደሆነ መረጃዎች ወጥተዋል። በአሁን ሰዓት ኢትዮጵያ ውስጥ ከወጣቶች በዘለለ እድሜያቸው ከአስራ ሁለት እስከ አስራ ሶስት የሚደርሱ ህጻናት በስኳር በሽታ አማካኝነት እንግዲህ ኩላሊታቸው እንዳይሰራ እየሆነ እንዲሁም ደግሞ ፌል እያደረገ ነው ሲል የኢትዮጵያ የኩላሊት ንቅለ ተከላ ማህበር አስታውቋል። ይህ የሚሆንበት ምክንያት በብዛት የስኳርነት፣ የጨውነት እንዲሁም ደግሞ የስም መጠናቸው ከፍተኛ የሆኑ የታሸጉ ምግቦችን ለልጆቻችሁ አዘውትራችሁ በምሰጡበት ጊዜ ልጆቻችሁ መጀመሪያ የስኳር እንዲሁም ደግሞ የግፊት በሽታዎችን ይይዟቸዋል። ከዛም በተጨማሪ እንግዲህ የሁለቱ በሽታዎች ምክንያት ኩላሊታቸው እንዳይሰራ እንዲሁም ደግሞ ፌል እያደረገ ነው የሚሉ መረጃዎችንም አውጥተዋል ማለት ነው። በአጠቃላይ ተላላፊ ላልሆኑ በሽታዎች የሚያጋልጡ የታሸጉ ምግቦችን ለመቆጣጠር አዲስ አዋጅ መውጣቱን ተከትሎም እንግዲህ የተዋልዶ ጤና አገልግሎት ሰጪ ማህበራት፣ የልብ ማህበር እንዲሁም ደግሞ የኢትዮጵያ የስኳር በሽታ ማህበር እና የኢትዮጵያ የኩላሊት ንቅለ ተከላ ማህበር ከቀናት በፊት ጋዜጣዊ መግለጫ ሰጥተዋል። ማህበራቱም የታሸጉ ምግቦች ላይ ያሉ ንጥረ ነገሮች ያላቸው መጠን እንዲሁም ደግሞ እነዚህን በሚመገቡበት ሰዓት የሚደርስባቸውን ጉዳት እና የተለያዩ መግለጫዎች በጉል በጉልህ ማሸጊያው ላይ እንዲጻፉም ጭምር አሳስቧል ማለት ነው። እንደዚህ አይነት ችግር ያለባቸው የታሸጉ ምግቦችን ስታዩ እንግዲህ ለሚመለከተው አካል እንድታሳውቁም ጭምር ጥሪ ተላልፎላቸዋል። ግና ጠቃሚ መረጃ ነው ብዬ ስላሰብኩኝ ያደረስኳችሁ። እንግዲህ እንደተለመደው የአርሲ ጉዳይ ነገና ዛሬ ብቻ ተወርቶ የሚታለፍ ጉዳይ አይደለም። ዘላቂ መፍትሄ እስኪገኝ ድረሱላችሁም ድምጻችሁን በማሰማት ኦርቶዶክስ የእምነታችሁን ሰው መሆናችሁ እንድታረጋግጡ ትጠየቃላችሁ። በሌሎች ርዕሰ ጉዳዮች እንገናኛለን። እስከዚያው ድረስ ሰላም።